ምን የዋሸሽን ነገር አለ? ስለዚህ ዛሬ የዋሸሽንን ነገር አምነሽ ኦዲንስንን እኔንም ይቅርታ መጠየቅ ግዴታሽ ነው። የምሬን ነው ግን? አው የምሬን ሩታ ዱባይ ሳንሄድ እርጉዝ እንደነበርሽ ሁሉንም ነገር ታውቂ ነበር። ለኔ ግን ምንም የነገርሽኝ ነገር የለም። ኢቭን ዱባይ ሄደሽ ደግሞ መጣን አይደለ? መተን ደግሞ ለኦዲየንስ የዋሸሽን ነገር ምንድነው? ቴስት እንደሚያደርግ አድርገሽ አሁን እንደሚያውቅ ሰው አድርገሽ ቴስት አድርገሽ ምናምን ምናምን ነገር ነው ኦዲንስ የሚያሳይሽ ማለት ነው። ስለዚህ ይሄ ነገር ትክክል አይደለም ወይንስ ነው? ሳትዋሺ ይህንን መልስ እፈልጋለሁ ከአንቺ ማለት ነው። ታቃለክ አደለም? ብዙ መዝነኛዎች ላይ እየተጫወት ነበር። ግመል ላይ መውጣት ትክክል አደለም። ሞተር ላይ እንደዚህ መንዳት ትክክል አደለም። ጀት ስኪን በጣም ይነቀንቃል፣ ምክንያቱም ስለሚጎዳ። ይህንን እህሊና እያወቀ እንዴት ነው ይህን ነገር ላደርግ ምችለው? እኔ ይህና ህሊና ቢስ ነኝ እንዴ? ጨካኝ ነኝ እንዴ? ነገር ግን ያደረግኳቸው ነገሮች በሙሉ ልጄን አደጋ ላይ ሊጥለው ይችል ነበረ። እና እዚህ ከመጣ በኋላ ነው ቴስት አድርጌ እርጉዝ መሆኔን እርግጠኛ የሆንኩት። ጨርሻለሁ። ማመን የምትፈልገው ማመን ይችላል። እንዳትነካኝ። ሰላም ሰላም ሰላም ሰላም ሰላም ሰላም፣ ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደና ናቸው። እኛ በጣም ደና ደና ደና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ በድጋሚ ተመልሼ መጥቼላችኋለሁኝ። ተመልሼ ስመጣ እንግዲህ ዛሬ ትንሽ በሚያስደነግጥ ደግሞ በሚያዝናናም ፕራንክ ወደ እናንተ ተመልሼ እመጥቻለሁኝ ማለት ነው ፋሚሊዎቼ። ዛሬ ሩታይን ፕራንክ ላደርጋት ነው እንግዲህ። ከበባድ ፕራንክ አታርጋት ስላላችሁ ከበባድ ፕራንክ አላደርጋትም። ግን ደግሞ ዛሬ ሀሳቡ ምንድ ነው? ባይ ዘ ዌይ ዛሬ ፕራንክ ሳይሆን ሪልም ነገር ነው። እሺ መናግራችሁ ነገር ማለት ነው። ከዚህ በፊት ዱባይ ሳንሄድ በፊት ሩታ እርጉዝ መሆኗን ታቅ ነበር። እና ይሄ ሁሉ ነገር እኔ አላቅም፣ ተደብቅ ያለውኝ እና ለአንድ ሰው አውርታ ያ ሰው እንደ ድንገት ሲያወራ ነው እኔ የሰማሁት ማለት ነው ፋሚሊዎቼ። እና እርጉዝ መሆኗን ታቅ ነበረ የሚል ነገር ሰምች ያለሁኝ እስኪ ከእሷ ነው ይህንንም ነገር ማረጋግጠው ማለት ነው። እና ያለውን ነገር እንጠይቃታለን። ዋሽተሽኛል፣ ለምን ደበቅሽኝ ነው የምላት ማለት ነው። ለምን ዋሸሽ እርጉዝ እንደነበርሽ ለምን አልነገርሽኝም እላት አለሁኝ። እንግዲህ የምትለውን ነገር አብረን የምንሰማ ይሆናል። ትንሽ እናስደነግጣታለን። ቢያንስ በከባድ ባይሆንም በስሱ የምናስደነግጣት ይሆናል ማለት ነው ፋሚሊዎቼ ሌላው ነገ ወይ ከነገ ወዲያ ወደ ቡታጀራ ልሄድ ነው። ቡታጀራ ሲሄድ እንግዲህ ለአስራ አምስት ቀን ወይ ለሶስት ሳምንት ነው ልሄድ ያሰብኩት። እንግዲህ ሩታዬ በጣም ደብሯታል። በጣም አዝናለች። ከዛም ባለፈ ደግሞ በቃ ትናንት ልታለቅስ ምንም አልቀራትም። ግን ደግሞ የግድ መሄድ ስላለብኝ ነው፣ ግዴታ ነው። ምናልባት እዚህ ላይ መናገር አግባብ ላይሆን ይችላል። ግን ደግሞ የግድ መሄድ አለብኝ። አይሆንም፣ በስሱ የምናስደነግጣት ይሆናል ማለት ነው። ፋሚሊዎቼ፣ ሌላው ነገ ወይ ከነገ ወዲያ ወደ ቡታጀራ ሊሄድ ነው። ቡታጀራ ሲሄድ እንግዲህ ለአስራ አምስት ቀን ወይ ለሶስት ሳምንት ነው ልሄድ ያሰብኩት። እንግዲህ ሩታዬ በጣም ደብሯታል። በጣም አዝናለች። ከዛም ባለፈ ደግሞ በቃ ትናንት ልታለቅስም ምንም አልቀራትም። ግን ደግሞ የግድ መሄድ ስላለብኝ ነው ግዴታ ነው። ምናልባት እዚህ ላይ መናገር አግባብ ላይሆን ይችላል። የግድ መሄድ አለብኝ ለም ወይንስ ነው ሳተዋሺ ይህንን መልስ እፈልጋለሁ ከአንቺ ማለት ነው። ኦዲንስ ነው የማሸሸው እንደ አዲስ ቴስት ማደረገሽ ነው። እኔን ደግሞ ከመጀመሪያውም ጀምሮ እንደማያቆነሽ እዛ ዱባይ ሁሉ ነገር ሲፈጠር ምን ሆነሽ ነው ስለሽ ምናምን እኔን ከማረጋጋት ይልቅ ምንም እንዳልተፈጠረ አርገሽ ወይም ምንም እንዳላወቅ አድርገሽ ነበር ስታወርኝ፣ ምን ስትኝ ነበረው። ስለዚህ ዛሬ ግልጹን አድርገሽ ንገሪ። ትክክልም ከሆን ይቅርታ ጠይቂ። ጨረስ፣ ጨርሻለሁ። እሺ፣ ጥሩ። በመጀመሪያ ደረጃ

መልበስ አቃታኝ። የታጠብ የታጠብ ልብሱ ነው አውጥቶ የሚለብሱ። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንዴት አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት አላችሁ? አለን፣ አለን፣ አለን። እግዚአብሔር ይመስገን። ፋሚሊዎቻችን በያላችሁበት ሰላማችሁ በዝቶ ይበልልን። አሜን፣ አሜን፣ አሜን፣ አሜን። አምሮ ባችሁ አለ እንዴት ነህ? አምሮባችሁ አለ ምንም የሆነ ቀረጻ ነበረን፣ ከዛ ነው የምንመለሰው። ሰላም ፋሚሊዎቻችን፣ እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን፣ በጣም ደህና ነን። ፋሚሊዎች እንዴት ናችሁኛ? አለን ክብሩ ዛሬ እንግዲህ አንድ ላይ መተንላችኋል እንዴ? ከመጣና ትንሽ ቆያ ቆያ ሰብሰብ ብለን ከመጣን ሀይሚ ትቀራለች። አንድ ቀን ደግሞ አራታችንም ሰብሰብ ብለን እንጣማ፣ አ ሙቪም አለ በጀመኑ ተብለናል፣ እና አንድ ቀን መምጣታችን አይቀርም። ያው ከካሜራ ጀርባ እንገናኛለን ሁሌም ሁሉም እንላችኋለን፣ ግን ያ በቪዲዮ ደግሞ አይመችም። አንዱ ሲወጣ አንዱ ሌላ ቦታና ነገር አይመችም። ለዛ ነው አንድ ላይ የማንመጣው። ዛሬ ግን አንድ ላይ ሶስታችን መተናል ለአንድ ነገር። በመጀመሪያ ግን እንኳን ደስ አላችሁ እንኳን አብሮ ደስ አለን። የፈጣሪ ስጦታ ወደ እናንተ ጋር እየመጣ ነው ነው ነው እንዴት ከፍላለው፣ ልጅዬ እኔ አንቺ ለታማ ብርሃን የሆንሽኝ ለኔ በርተሽ እንደ ሻማ የኑሮ ውጣ ውረዱ አሳሩ በሱች ቅምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ

ተፈቅዶላል ሰፊና አይደለም ከልቤ ያደረውን እውነት እስካሁን ቃላት አይገልጹትም። መጠኑን ወድሻለሁ ስልሽ ስሜቱን በቃታስቢው ይቅር እምላለው ወድሻለሁ

ጀመረ የምራም እና ትንሽ ያው ማለት የእናንተን እንትን ባይገልጽም ግን አለ አይደል ዝም ብዬ ማለት ነው። ዝም ብዬ እኮ ነው የተሰማኝን በዛን ችኮ ትረጅኛለች እና የተሰማኝን ትንሽ ነገር ጽፌያለሁ፣ ግጥር እና በደንብ አዳምጡኝ። የፍቅር ቀመር እርሱ ማለት ነው። የሆሄያት ብዛት፣ የቃላት ድርድር የቀለም ክምችት የቋንቋዎች ቀመር ቅኔን በመቀኘት ፍቅርን ለማብራራት ለየት ባለ መንገድ ዜማን በማውጣጣት ትንሹ፣ ትልቁ፣ ወጣቱ፣ ጎልማሳው ፍቅርን ለመግለጽ በሚያምር ቅላጼው በዜማና ቅኔ ልብን ለመማረክ በቆንጆ ቃላቶች ጀግናን ለማንበር